እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች፣ እንደተለመደው ዝግጅታችን ወደ እናንተ ማድረሳችን ቀጥሏል። ስለዚህ ቻናሉን ላይክ፣ ሳብስክራይብ፣ ሼር ማድረግ አይዘነጋም። አስተያየታችሁን ኮሜንት ላይ ብታስቀምጡልን እንቀበላለን። ለሌሎች ይዳረስ ዘንድ ላይክ፣ ሼር፣ ሳብስክራይብ ማድረግ የማይዘነጋ ነው። ስለዚህ የዛሬው ዝግጅቴ ደግሞ የአማርኛ ቃላት ምስረታ በሚል ባለሁለት ሆሄ ቃል ምስረታ ባለሁለት ሆሄ ቃል ምስረታ ይሆናል። ስለዚህ ወደ ዝግጅቱ ሳልፍ እንደሚከተለው የሚቀርብ ይሆናል። እሺ፣ የመጀመሪያው ነጣጥ እየጠራዋለሁ ፊደሉን፣ በመቀጠል ደግሞ በማጋጠም አነባዋለሁ። እሺ፣ ይሄ እንደምታዩት በሶ፣ በአንድ ላይ በሶ፣ እደግመዋለሁ፣ በሶ። ቀጣይ ያለው ቡ፣ ና፣ በአንድ ላይ ቡና፣ እደግመዋለሁ። ቡና ቀጥሎ ያለው ቆ ሎ በአንድ ላይ ቆሎ እደግመዋለሁ። ቆሎ። እሺ፣ ቀጣይ ያለው ደግሞ ቀጣይ ያለው ሄ ደ በአንድ ላይ ሄደ እደግመዋለሁ። ሄደ። እሺ፣ ቀጣይ ያለው ላ ም በአንድ ላይ ላም። እደግመዋለሁ ላም። እሺ። ቀጣይ በግ በአንድ ላይ በግ። እደግመዋለሁ በግ። እሺ። ቀጥሎ ያለው ሎ ሚ በአንድ ላይ ሎሚ። እደግመዋለሁ ሎሚ። እሺ። ቀጥሎ ያለው ሙ ዝ በአንድ ላይ ሙዝ። እደግመዋለሁ ሙዝ። እሽ። ቀጥሎ ያለው ቤ ት በአንድ ላይ ቤት። እደግመዋለሁ ቤት። እሺ። ቀጥሎ ያለው ደግሞ አ ዞ በአንድ ላይ አዞ እደግመዋለሁ፣ አዞ። ቀጣይ ዶ ሮ በአንድ ላይ ዶሮ፣ እደግመዋለሁ፣ ዶሮ። እሺ፣ ቀጣይ ጠ ላ በአንድ ላይ ጠላ፣ እደግመዋለሁ፣ ጠላ። እሺ፣ ቀጥሎ ያለው ደግሞ አ የ በአንድ ላይ አየ። እደግመዋለው አየ። እሺ ቀጥሎ ያለው ዳ ኛ በአንድ ላይ ዳኛ። እደግመዋለው ዳኛ። እሺ ቀጥሎ ያለው ል ጅ በአንድ ላይ ልጅ። እደግመዋለው ልጅ። እሺ። ቀጥሎ ያለው ደግሞ ኤ ሊ በአንድ ላይ ኤሊ። እደግመዋለሁ፣ ኤሊ። እሺ። ቀጥሎ ያለው ሊ ጥ በአንድ ላይ ሊጥ። እደግመዋለሁ፣ ሊጥ። እሺ። ቀጥሎ ያለው ደግሞ ጎ ማ በአንድ ላይ ጎማ። እደግመዋለሁ ጎማ። እሺ፣ ቀጥሎ ያለው ሱ ቅ በአንድ ላይ ሱቅ። እደግመዋለሁ ሱቅ። እሺ፣ ቀጣይ ስራ በአንድ ላይ ስራ። እደግመዋለሁ ስራ እሺ፣ ቀጣይ ያለው ቀጣይ ያለው ባ ዶ በአንድ ላይ ባዶ። እደግመዋለሁ ባዶ። እሺ፣ ቀጣይ ያለ ጣ ት በአንድ ላይ ጣት። እደግመዋለሁ ጣት። እሺ፣ ቀጥሎ ያለው ዳ ቦ በአንድ ላይ ዳቦ። እደግመዋለሁ፣ ዳቦ። እሺ፣ በቀጣይ የምታዩት ቦታ፣ በአንድ ላይ ቦታ። እደግመዋለሁ፣ ቦታ። እሺ፣ ቀጥሎ ያለው ደማ፣ በአንድ ላይ ደማ እደግመዋለሁ፣ ደማ። እሺ፣ ቀጣይ ሞቀ፣ በአንድ ላይ ሞቀ፣ እደግመዋለሁ፣ ሞቀ። እሺ፣ ቀጥሎ ያለው ደግሞ ጥ ጥ፣ በአንድ ላይ ጥጥ፣ እደግመዋለሁ፣ ጥጥ። እሺ፣ ቀጣይ ያለው ምሳ በአንድ ላይ ምሳ። እደግመዋለሁ ምሳ። እሺ፣ በቀጣይ ያለው ደግሞን ጥ ቢ። በአንድ ላይ ጥቢ። እደግመዋለሁ ጥቢ። እሺ፣ ይሄኛው ደግሞ ጤ ፍ በአንድ ላይ ጤፍ እደግመው አለው። ጤፍ። እሽ። ቀጥሎ ያለው በሬ በአንድ ላይ በሬ እደግመው አለው። በሬ። እሽ። ይሄኛው ደግሞ ሜ ዳ በአንድ ላይ ሜዳ እደግመዋለሁ ሜዳ። እሺ፣ ቀጣይ ያለው ረታ። በአንድ ላይ ረታ። እደግመዋለሁ ረታ። እሺ፣ ቀጥሎ ያለው ደግሞ ክ ክፉ፣ ክፉ። እደግመዋለሁ ክፉ። እሺ፣ ይሄኛው ደግሞ ቀማ በአንድ ላይ ቀማ። እደግመዋለሁ ቀማ። እሺ። ቀጥሎ ያለው ከሳ በአንድ ላይ ከሳ። እደግመዋለሁ ከሳ። እሺ። ቀጥሎ ያለው ደግሞ ፈጨ በአንድ ላይ ፈጨ። እደግመዋለሁ፣ ፈጨ። እሺ፣ ቀጥሎ ያለው ደግሞ ጠጣ። በአንድ ላይ ጠጣ። እደግመዋለሁ፣ ጠጣ። እሺ፣ ቀጥሎ ያለው ደግሞ ውሃ። በአንድ ላይ ውሃ። እደግመዋለሁ፣ ውሃ እሺ። ቀጥሎ ያለው ጤና። በአንድ ላይ ጤና። እደግመዋለሁ፣ ጤና። ሰራ። በአንድ ላይ ሰራ። እደግመዋለሁ፣ ሰራ። ቀጥሎ ያለው ዱ ላ። በአንድ ላይ ዱላ። እደግመዋለሁ፣ ዱላ። ቀጥሎ ያለው ደግሞ ሞቀ። በአንድ ባንድ ላይ ሞቀ። እደግመዋለሁ ሞቀ። ቀጥሎ ያለው ደግሞ ፈ ላ። ባንድ ላይ ፈላ። እደግመዋለሁ ፈላ። እሺ ቀጥሎ ያለው ሎሚ በአንድ ላይ ሎሚ። እደግመዋለሁ ሎሚ። እሺ፣ ቀጥሎ ያለው ይኸኛው ደግሞ በ ሶ። በአንድ ላይ በሶ። እደግመዋለሁ በሶ። እሺ፣ ቀጥሎ ያለው ደግሞ ዳ ቦ። በአንድ ላይ ዳቦ። እደግመዋለሁ ዳቦ። እሺ። ቀጥሎ ያለው ደግሞ ቆሎ። በአንድ ላይ ቆሎ። እደግመዋለሁ ቆሎ። እሺ። በመቀጠል ይህኛው ደግሞ ሱሪ። በአንድ ላይ ሱሪ። እደግመዋለሁ ሱሪ። ቀጣይ ያለው ጫማ በአንድ ላይ ጫማ፣ እደግመዋለሁ ጫማ። ቀጥሎ ያለው ደግሞ ጆ ግ በአንድ ላይ ጆግ፣ እደግመዋለሁ ጆግ። እሺ፣ ቀጥሎ ያለው ደግሞ ይህኛው ኩሬ በአንድ ላይ ኩሬ፣ እደግመዋለሁ ኩሬ። እሺ ቀጥሎ ያለው በ ር በአንድ ላይ በር። እደግመዋለሁ፣ በር። እሺ። ቀጥሎ ያለው ሞ ላ በአንድ ላይ ሞላ። እደግመዋለሁ፣ ሞላ። እሺ። ቀጥሎ ያለው ደግሞ ሴ ራ በአንድ ላይ ሴራ፣ እደግመዋለሁ ሴራ። እሺ፣ ቀጥሎ ያለው ደግሞ ተራ፣ በአንድ ላይ ተራ፣ እደግመዋለሁ ተራ። እሺ፣ ቀጥሎ ያለው ደግሞ ቀና፣ በአንድ ላይ ቀና፣ እደግመዋለሁ ቀና። እሺ። ቀጥሎ ያለው ሳ ለ። በአንድ ላይ ሳለ። እደግመዋለሁ ሳለ። እሺ። ቀጥሎ ያለው ሌ ላ። በአንድ ላይ ሌላ። እደግመዋለሁ ሌላ። እሺ። ቀጥሎ ያለው ደግሞ ሌ ባ። በአንድ ላይ ሌባ። እደግመዋለሁ

እሺ፣ ቀጣይ ጫ ካ በአንድ ላይ ጫካ። እደግመዋለሁ፣ ጫካ። እሺ፣ ቀጥሎ ያለው ሰ ጠ በአንድ ላይ ሰጠ። እደግመዋለሁ፣ ሰጠ። እሺ፣ ቀጣይ ፈ ሪ በአንድ ላይ ፈሪ ደግሞ አለው። ፈሪ። እሺ ቀጥሎ ያለው ደግሞ አ የ በአንድ ላይ አየ። ደግሞ አለው። አየ ቀጥሎ ያለው ቀ ን በአንድ ላይ ቀን። ደግሞ አለው። ቀን እሺ። ቀጥሎ ያለው ደግሞ ሞ ኚ በአንድ ላይ ሞኝ። እደግመዋለው ሞኝ። እሺ። ቀጣይ ቀጥሎ ያለው ጦ ጣ በአንድ ላይ ጦጣ። እደግመዋለው ጦጣ። እሺ። ቀጥሎ ያለው ደግሞ አ ሊ በአንድ ላይ አሊ። እደግመዋለሁ አሊ። እሺ ቀጥሎ ያለው ደግሞ ለ ጋ በአንድ ላይ ለጋ። እደግመዋለሁ ለጋ። ቀጣይ ሸ ጠ በአንድ ላይ ሸጠ። እደግመዋለሁ ሸጠ። እሺ ቀጣይ ኑ ግ በአንድ ላይ ኑግ። እደግመዋለው ኑግ። እሺ ቀጣይ ያለው ዱ ባ በአንድ ላይ ዱባ። እደግመዋለው ዱባ። እሺ ቀጥሎ ያለው ደግሞ አ ፍ በአንድ ላይ አፍ እደግመዋለሁ አፍ። እሺ፣ ቀጣይ ያለው እ ጂ በአንድ ላይ እጅ። እደግመዋለሁ እጅ። እሺ፣ ቀጥሎ ያለው ቀጣይ ያለው ደግሞ ጆሮ በአንድ ላይ ጆሮ። እደግመዋለሁ ጆሮ ቀጣይ ሄ ደ በአንድ ላይ ሄደ። እደግመዋለሁ ሄደ። እሺ። ቀጥሎ ያለው ል ብ በአንድ ላይ ልብ። እደግመዋለሁ ልብ። እሺ። ቀጥሎ ያለው ብ ር በአንድ ላይ ብር እደግመዋለሁ ብር። ስለዚህ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብትመለከቱት ብታዳምጡት አማርኛን ለማንበብ ለመጻፍ በቀላሉ ያስችላቸዋል። ስለዚህ ከትንሹ በመነሳት መጀመሪያ ከቀላሉ፣ ከዚያ ወደ ከባዱ ወይም ደግሞ ባለ ሁለት ሆሄ ቃል፣ ባለ ሶስት፣ ባለ አራት እያልን በሂደት መጀመሪያ ከትንሹ ተነስታችሁ ወደ ትልቁ ከፍ እያላችሁ እንድትሄዱ ሊያግዝ የሚችል ነው። ስለዚህ ህን ቪዲዮ በትክክል ብታዩት በእርግጠኝነት ትማሩበታላችሁ፣ ታተርፉበታላችሁ። ጀምራችሁ ሳተው እስከ መጨረሻ ዩት ትማሩበታላችሁ። ባለ ሁለት ሆሄ ቃልን በዚህ መልክ አዘጋጅቼ እንደተለመደው ወደ እናንተ አድርሻለሁ። አይታችሁ ስጨርሱ ላይክ፣ ሸር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ